አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቻናን ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከናንተ ጋር ይሁን። ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መትቻለሁ። የዛሬ የርዕስ ያው የበኒ ሀሺም ጨረቃ ክፍል ሶስትን ይዤ መትቻለሁ ማለት ነው በክፍል አንድ እና በክፍል ሁለት ጨረሰን ክፍል ሶስት ደርሰናል ማለት ነው። ውዶችዬ ከክፍል ሁለት የተቋረጠውን መጨረሻ ክፍል ላይ ቀጥልና ቀጣይ እንሄዳለን ማለት ነው። ለቤቱ አዲስ የሆነችው የደወል ምልክቱን በመጫም ቤተሰብ ሆኖ ማለት ነው ውዶችዬ። እና ክፍል ሁለት ላይ መጨረሻው አካባቢ ላይ ቁሬሾች ኪናና የዘር ሀረግ የተገኙ ሲሆኑ የፈህ ቢን ማሊክ ቢን ነድር ቢን ኪናናህ ልጆች አብዱል ሸምስ፣ ኑፋኤል፣ አብጧሊብ እና ሀሺም ናቸው። እነዚህ አራቱ ልጆች ነበሩ ማለት ነው። ከዛ ቀጥሎ የበኒ ሀሺም ጨረቃ ክፍል ሶስትን እናያለን ማለት ነው። አምባስ ቢን አብደል ሙጧሊብ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አላህም ፍጡራን ሲፈጥር ከጥሩ ወች ወገን ብለዋል። አላህ ፍጡራን ሲፈጥር ከጥሩ ወች ወገን አድርገኝ፣ ጎሳዎችንም ፈጥሮ ከጥሩ ቤተሰብ አድርገኝ። እኔ በግለሰብ በቤተሰብም ደረጃ በላጫችሁ በላጫችሁ ነኝ ይለናል። ፖለቲካና ፖለቲካዊና አስተዳደራዊ ታሪክ የእስላም ፀሐይ በፈነጠቀበት ጊዜ የአረቢያ ገዢዎች ሁለት አይነት ነበሩ። አንደኛው ዘውድ የደፋ ነግስታት ሲሆን ዘውድ ቢደፋም ፖለቲካዊ አስተዳደር ነጻነት አልነበራቸውም። ሁለተኛው የጎሳ መሪዎች ሲሆኑ እንደ መጀመሪያዎቹ ዘውድ ባይደፉም የነርሱን ያህል ስልጣንና ተሰማነት ነበራቸው። ዘውድ የደፉት ንጉሳን የየመን የገሳን ቤተሰቦች፣ የሂያራህ ንጉሳን ነበሩ። የየመን አስተዳደር የሳባ ሕዝብ በንጹህ አረብነታቸው ከሚታወቁ የጥንት ሕዝቦች መካከል አንዱ ነው። የመን ውስጥ ይኖሩ ነበር። ከኢየሱስ ልደት በፊት ከ25 ክፍለ ዘመናት ጀምሮ ህልውና እንደነበራቸው አውራ በተባለ ቦታ በቁፋሮ የተገኘ መረጃን ያመለክታል። ታሪካዊ ሚናቸው ስንመለከት አንደኛ ከኢየሱስ ልደት ከ650 ዓመታት በፊት በነበሩ ክፍለ ዘመናት የኖሩ ንጉሶቻቸው መክሮብ ሳባ በመባል ይታወቁ ነበር። የማዕራብ ግድብ በመባል የሚታወቀው ግድብ የተገነባው በእነርሱ ዘመን ነበር። ይህ ግድብ በየመን ታሪክ ውስጥ ጉልህ ስፍራ አለው። ከሁለተኛ ከ300 አመተም ከሶስት መቶ አመት አመተ ምህረት ጀምሮ እስልምና ወደ የመን እስከገባበት እለተ ድረስ ባለው ጊዜ ፖለቲካዊ አስተዳደራዊ አለመረጋጋት መረጋጋት እንዲህ የእርስ በርስ ጦርነቶች ተፈራርቆባቸው፣ በዚህ ወቅት ሮሞች ኤደን ተቆጣጠሩ። በእነርሱ እገዛና በሐምዳንና በሁመይር ጎሳዎች መካከል የእርስ በእርስ ጦርነት በመጠቀም ሀበሻ የመን በ ሶስት መቶ አርባ አል ተቆጣጠረች። እስከ ሶስት መቶ ሰባ ሰባት አል ድረስ በቅኝ ግዛትና ያዘቻት በኋላ በየን ነፃነቷን ተመልሳ ተጎናጸፈች ይሁን የምዕራብ ግድብ መሰንጠቅ ጀመረ። በኋላም ግድቡ ፈርሶ ቁርአን የኢራን መጥለቅለቅ ሲል የሰየመውን ግዙፍ የውሃ መጥለቅለቅ በ አራት መቶ ሀምሳ ወይም በ አራት መቶ ሀምሳ አንድ አመተ ምህረት ደረሰ። ከተማዋ ወደመች፣ ነዋሪዎችም ተበታተኑ። በ522 ዓመተ ንዙን ዋስ የተባለ አይሁዳዊ የየመን ነዚ በነጅራን አሃዲውያን ክርስቲያኖች ላይ ከባድ ጥቃት በመክፈት የአይሁድን እምነት በኃይል እንዲቀበሉ ያስገድዳቸው ሞከረ። አሃዳውያን ክርስቲያኖች የኢየሱስን ኢሳን ትክክለኛ ትምህርት የተከተለው የአንድ አምላክ አማኞች ናቸው። በሌላ አነጋገር ሙስሊሞች ናቸው። አሻፈረን ሲሉ ጉድጓድ ቆፍረው ከውስጡ እሳት በማንደድ ማገዳቸው፣ ቁርኣን ይህ ድርጊት አውስቶታል። ይህ ጭካኔ የተሞላበት ድርጊት የክርስቲያኖች ብቅና አስ ብቅላ አስከተለ። ክርስቲያኖች በኦሮሚያን መሪነት የአረብ ግዛቶችን አጠቁ። ሀበሻም ሞራራ አነሳቡ መርከቦችን ሰጧቸው። እናም አርያጥ በተባለ የጦር አበጋዝ የሚመሩ ሰባ ሺ ያህል የሀበሻ ወታደሮች በ525 ዓመተ የመን ተቆጣጠሩ። አርያጥ አብረኻት በተባለው የሀሺም የጦር አበጋዝ እጅ እስከተገደለበት እለት ድረስ የየመን አስተዳደር አበራከት አበርክት የሐበሻው ንጉስ ይሁን ከተሰጠ በኋላ እርሱም ተክቶ የመን ይገዛ ጀመር። በኋላ ላይ ሰራዊት በማሳለፍ ካዕባን ለማፍረስ ሞከሩ፣ ተንኮታኩተዋል። የዝሆኑ ባለቤት በመባል ይታወቃል። የሂጃዝ አስተዳደር ነቢዩላህ ኢስማኤል በህይወት እስከነበሩበት ድረስ መካን አስተዳድረዋል። የአላህ ቤት ኃላፊ ሆነው ኖረዋል። በ137 ዓመት ዕድሜያቸው ይቺን ዓለም በሞት ተሰናበቱ። ከዚያም ሁለት ልጆቻቸውን ተከታትለው ነገሱ። እነሱ ናቢት ና ቂደር ይባሉ። በመቀጠልም የእነዚህ ልጆች የእናታቸውን አባት መአድ ቢን አሚር አልጃሬሃም የመካገዥ ሆነ። በዚህም የመካገዥነት ወደ ጁርሃም ጎሳ ተሸጋገረ። በእነሱ እጅም ለብዙ ዘመናት ቆዩ ቆየ። ጁርሃሞች መካ ውስጥ ህይወት አስቸጋሪ ስለሆነችባቸው የተቀደሰው መንገድ መስጊድ ለመጎብኘት በሚመጡ ሰዎች ላይ እነሱም ክፉ የካእባ ንብረት ወሰዱ። ይህ ሁኔታ አድኗቸው አስቆጣዛ ዮች እና አድናኞች በመተባበር ጁርሃሞችን ወጉ ከመካም ማስወጧቸው። ይህ የሆነው በሁለተኛው ክፍለ ዘመን ውስጥ ነበር። ጁርሃሞች መካን ሲለቁ የዘምዘም ጉድጓድ ደፉ። ኢብን ኢስሐቅ እንደዘገቡት ጁርሃሞች ወደ የመን ከመሰደዳቸው በፊት አምር ቢን አልሐስር የተባለ የረሱል የእነርሱ ሰው ሰው ሁለት የወርቅ ጥንጆች ጥንቸሎችን፣ ጥቁር ድንጋይ ሀጀር አስወድ እና በረካት የጌጣጌጥ ሀብት ከዘምዘም ጉድጓድ ውስጥ ቀብረዋል። የአረቦች ሃይማኖታዊ ታሪክ። አብዛኛዎቹ አረቦች ኢስማኤል ወደ አባታቸው ወደ ኢብራሂም ሃይማኖት ያደረጉላቸውን ጥሪ ተቀብለዋል። እየረዘመ ሲሄድ፣ ከኢስማኤል ካገኙት ሃይማኖት ውስጥ ብዙውን ክፍል ረሱት፣ ተውሂድ ጥቂት የኢብራሂም የአምልኮ ስርዓት ብቻ ቀራቸው። የክዞሕ ጎሳ አለቃ አምር ቢን ሱለሕ እስከመጣበት ጊዜ ድረስ በዚህ ሁኔታ ቀጠሉ። አምር ወደ ሻም በተጓዘ ጊዜ ኗሪዎች ጣዖታትን ሲያመለክቱ ተመለከተ። በዚህም የአምልኮ ስርዓትም ተሳበ። እውነት እንደሆነም ገመተ። ምክንያቱም ሻም የመልእክተኞች የመለኮቶች መጽሐፍ ማዕከል ነበረ። እናም ሁበል የተባለው ጣዖት ይዞ ወደ መካ ተመለሰ። ከዕባ ውስጥም አስቀመጠው። የመካ ሰዎችም ወደ ጣዖት አምልኮት ጋበዘ። ተቀበሉት። የሂጃዝ ሰዎችም የመካ ነዋሪዎችን አርያ ተከተሉ። ከጥንት ጣዖታት መካከል መናት፣ ላት፣ ዑዛ የተባሉ ጣዖታትንም አስቀመጡ። አሚር ቢን ሉሃይ የአንጋንት አማካሪ እንደነበረ ይነገራል። ይሁን ህዝቦች የኖህ ህዝቦች ጣዖት የሆኑት ወደ ሱዓ፣ የጉስ፣ የሱቅና ነስር ጂዳ ውስጥ እንደተቀበረ ጋኔን ነገረው እነሱ ካሉበት አስወጧቸው። ጣዖት አምልኮ በዚህ መልኩ የኢብራሂምን ሃይማኖት እንከተላለን ይሉ የነበሩ የቅድመ ኢስላም አረቦች አብይ ሃይማኖታዊ መግለጫ ሆነ። ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም መካን በቀኑ ጊዜ በመስጊዱ ዙሪያ ሶስት መቶ ስልሳ ጣዖታትን አግኝተዋል። ሁሉንም እየገፉ ጣሏቸው። ከመስጊድ ውጪ እንደጣሉትም እንደ እንዲጣሉም ነቢዩ ሶለ አላሁ አለይሂ ወሰለም አዘዙ ማለት ነው። የክፍል ሶስት የበኒ ሀሽም ጨረቃ ታሪክ እዚህ ላይ እናጠናቅቃለን። ቀጣይ ደግሞ ክፍል አራትን ይዤላችሁ መጣለሁ ማለት ነው። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ ሁኑ ማለት ነው። ቤተሰብ ያልሆናችሁ ደግሞ ከዚሁ እሰናበታችኋለሁ። ቪዲዮውን ላይክ አድርጉ፣ ሸር አድርጉ ማለት ነው። አላህ ሱብሓነሁ ወተዓላ ሀገራችንን ይጠብቀን። እና አስተማሪ ታሪክ ነው ውዶቼ፣ የምንማርበት ነው። ባይ ባይ። ከዚሁ እሰናበታለሁ ማለት ነው።